ጉዳይ እናንሳ? የአርሰናልና የሪያል ማድሪድ ጨዋታ ሊያልፋቸው የሚችሉ የሪያል ማድሪድ ተጫዋቾች እና ምክንያቱ። አሪፍ ነው፣ በጣም ትልቅ ትኩረት ስቧል። ይሄኛው የሪያል ማድሪድ ተጫዋቾች ለምን መጀመሪያ ግን የሚሆን ይመስልሻል? አይመስለኝም። እውነት ላይሆን ይችላል ብዬ ነው ዝም ብዬ እንዲሁ። ዝም ብሎ የምንረዳው ወይም የምጠረጥረው ነው ወይስ እንዴት እንዲሆናል አንደኛ ብሎ አርሰናሎችን ሲያጓጓቸው ነው። እንደ እንደ ያጓጓቸዋለ ያላቅም ግን ሆነ የተባለውን ነገር መጀመሪያ ነው። ከዛ በኋላ ይሆናል አይሆንም የሚለውን ለመነጋገር ትንሽ የሚያገዝ ይመስለኛል። ለማንኛውም ትላንትና በወጡት መረጃዎች መሰረት አንቶኒዮ ሮድሪገር፣ ክሊያን ባፔ፣ ቪኒሽየስ ጁኒየር እንደዚሁም ደግሞ ዳኒሴ ባዮስ እነዚህ አራት የሪያል ማድሪድ ተጫዋቾች በአውሮፓ ሻምፒየንስ ሊግ ሪያል ማድሪድና አትሌቲኮ ማድሪድ ሲጫወቱና ከዛ ደግሞ በፔናልቲ ነው የተለያዩት። በጣም አነጋጋሪ ጨዋታ እንደነበረ፣ በተለይ የፍጹም ቅጣት ምቱ ወይ መለያ ምቱ አነጋጋሪ እንደነበረ እናስታውሳለን። የአልቫሬዝም ጉዳይ ተከስቶ ስለነበር ማለት ነው እና በዛ ጨዋታ ላይ ልክ ወደ ሩብ ፍጻሜ ማለፋቸውን ሲያረጋግጡ ደስታቸውን የገለጹበት መንገድ ነው አሁን ልክ አይደለም ተብሎ በአውሮፓ እግር ኳስ ማህበር በኩልም ሀሳብ እንዲነሳበት ያደረገው እንደዚሁም ደግሞ ይህንንም ጉዳይ በተመለከተ አትሌቲኮ ማድሪድ ጥያቄ ያቀረበው ወይም ሪፖርት ያደረገው ባለፈው ሳምንት ነው ተብሏል። ልክ ያልሆነ ተግባር ነው የፈጸሙት። ወደ አትሌቲኮ ማድሪድ ደጋፊዎች ሄደው የደስታቸውን የገለጹበት መንገድ ምንድን ነው? አንዳንዶቹ ይህ ትንሽ የዛቻ የሚመስል ነገር አሁን ለምሳሌ የአንቶኒዮ ሪድሪገርን አድማጮቻችን የሚያስታውሱት ከሆነ ከዚህም በፊት ተመሳሳይ የደስታ አገላለጽ ሲያከናውን አይቼ አውቃለሁኝ። ለዛ ነው እንዶም የሚሆን አይመስለኝም ብዬ የተናገርኩት። አንደኛው አዲስ ነገር አይደለም። ከዛም በፊት እንደዛ አይነት ደስታ ይገልጻል። ይሄ አውራ ጣቱን ወደ አንገቱ አስጠግቶ ይችላል እንደዛ አይነት ነገር የማስፈራራት ነገር ነው። እንደዛ አይነት ነገር ነው። አዲስ እናቋለናል። የእሱ የደስታ አገላለጽ እንደዛ ያደርጋል ያይቻቃለሁ እና በዛ የተነሳ ምናልባት የሚሆንበት እድል ጠባብ ሊሆን ይችላል የሚል ሀሳብ አለኝ። ግን ሌሎቹም ተጫዋቾች ኪሊያን ምባፔም፣ እንደዚሁም ደግሞ ቅድም ቪንሽስ ጁኒየርም እነዚህን እነዚህ የመሳሰሉ ተጫዋቾች የአውሮፓ እግር ኳስ ማህበር የዲሲፕሊን ሕግ ከሚያዘው ውጭ የሆነ የደስታ አገላለጽ ነው የተጠቀሙት በሚል ነው ምናልባት እነዚህን አራት ተጫዋቾች በመጀመሪያው ጨዋታ ላይ ሪያል ማድሪድ እንዳይጠቀምባቸው ሊያደርግ ይችላል። ወይም የሚወሰነው ውሳኔ የአንድ ጨዋታ ቅጣት ሊተላለፍባቸው ይችላል ነው። ኤፕሪል ስምንት ነው በኤሚሬትስ ስታዲየም የመጀመሪያ ጨዋታቸውን የሚያደርጉት። ከዛ ከአንድ ሳምንት በኋላ ደግሞ የመልሱ ጨዋታ በሪያል ማድሪድ ሜዳ ይደረጋል። በመጀመሪያው ጨዋታ ላይ ግን እነዚህን ተጫዋቾች መጠቀም የማይችልበት እድል ካለ በጣም አስገራሚ ውሳኔ ይሆናል ብለው ሀሳብ የሚሰጡ ሰዎች አሉ። የመሆን እድሉ ምን ያክል ነው የሚለውን ልንነጋገርበት እንችላለን። አሁን ለእኔ ግን የመጀመሪያው ወሳኙ ነገር የሚመስለኝ የሪያል ማድሪድና የአርሰናል ጨዋታ ገና ሪያል ማድሪድ በመንገዱ አትሌቲኮ ማድሪድን ማለፉን ሲያረጋግጥ፣ አርሰናል ፒኤስቪ አይንድሆቨንን ሲያሸንፍ የሁለቱ እኳ አሸናፊ እርስ በርስ ነው የሚገናኙት ተብሎ ሲነገር በአርሰናል ሳይድ ያሉ ሰዎች ሲያሳስባቸው የነበሩ የተጎዱ ተጫዋቾቻችን ቢኖሩ ኖሮ በዚህ ጨዋታ ላይ ሪያል ማድሪድን ለመገዳደር የተሻለ እድል ይኖረን ነበረ ብለው ሀሳቦቻቸውን በቁጭት ይሰጡ ነበረ። የአርሰናል ደጋፊ የሆነው ብቻ ሳይሆኑ ለነገሩ የአርሰናል ደጋፊ ያልሆኑም ጭምር አርሰናል ልትልብት እድለኛ ቢሆን ለምሳሌ የተወሰኑ ተጫዋቾች ቢመለሱለት ከሪያል ማድሪድ ጋር የሚያደርገው ጨዋታ ተመልሰውም ከባድ ነው። ሪያል ማድሪድ በአውሮፓ ቻምፒዮንስ ሊግ ላይ ያለው አቅም የሚያሳየው በላሊጋው ላይ ደከመ ዘንድሮ ጥሩ አይደለም ስትውም እንኳን በአውሮፓ ቻምፒዮንስ ሊግ ሲሆን የሪያል ማድሪድን ማሊያ ለብሰው ወደ ሜዳ የሚገቡ ተጫዋቾች ፍጹም የተለየ የተለየ ነገር ያሳያሉ። ስለዚህ የሆነ ምጣኔ ያልጠበቀ ነገር ሊሆን ነው። ሪያል ማድሪድ እና ዩሮፓ ቻምፒዮንስ ሊግ ያላቸውን ነገር ከግምት ውስጥ አስገብተን በሌላ በኩል ደግሞ አርሰናልና የተጫዋቾች ጉዳት ብለን እዚህ ላይ ትኩረት ተደርጎ በጣም ብዙ ሲነገር ነበረ። ከዛ ቡካዮ ሳካ ያው ጋብሪኤል ማርቲኔሊ ተመለሰ። ከዛ ቡካዮ ሳካ ወደ ልምምድ መጣ። ከኳስ ጋራ ልምምድ ማድረግ ጀመረ። የፓሲንግ የራኒንግ የምናምን የተባለ እንደዚሁም ደግሞ የማች ፊትነስ ሌቭሉን ከፍ ለማድረግ የሚረዳ የጌም ትሬኒንጎችን በሙሉ ማድረግ ጀመረ፣ ምናምን ሲባል ትልቁ ጥያቄ የነበረው ሪያል ማድሪድን ለምንገጥምበት ጨዋታ ይደርሳል አይደርስም? ከመጀመሪያው የኤምሬስ ስቴዲየም ጨዋታ አንስቶ እስከ ሳንቲያጎ ቤርናባው የመልስ ጨዋታ ድረስ እሱን ማግኘት እንችላለን ወይ? በሁለቱም ጨዋታው ላይ ብናገኘው እድላችን በጣም ከፍ ይላል ነው ይህንን የሚሉበት ዋነኛው ምክንያት ምንድን ነው ያልሽኝ እንደሆነ አርሰናል ከሃቨርትስ፣ ጋብሪኤል ማርቲነድ፣ ጋብሪኤል ሌሱስ፣ ቡካዮ ሳካ ምናምን በተጎዱበት ጊዜ በሙሉ አንድ ይነሳበት የነበረው ችግር ጎል ማስቆጠር ይቸገራል ነው ስለዚህ ጎል ማስቆጠር የሚቸገረው አርሰናል ክሪኤቲቪቲው ዳውን ሆኗል ብለን የምንለው አርሰናል ወይም ከዛ አንጻር ጎል ለማስቆጠር መቸገሩ የሚነሳበት አርሰናል እንዴት ነው እነ ሩዲገር ባሉበት እነ ቱባ ኩርቷ ባሉበት ሪያል ማድሪድ ውስጥ ቀሎት ጎል ለሚያስቆጥረው ጎል ካላስቆጠረ ደግሞ ጨዋታን ማሸነፍ አይችልም እየተባለ ነበር ሀሳብ የሚሰጥ የነበረው አሁን ተገላበጠ እኮ በቃ ይሄ ነገር እውን የሚሆን ከሆነ ተገላበጠ። የተገላበጠው ምኑ ነው? አርሰናል ቡካዮ ሳካን መልሷል። ቅድም እኳ አልሽን ከቀጣዩ የፕሪሚየር ሊጉ ጨዋታ ጋራም ጭምር ልናየው የምንችልበት እድል አለ አልሽ፣ ማክሰኞ ምናምን በቃ ቡካዮ ሳካ ተመልሷል። ጋብሪኤል ማርቲኔሊ ኦልሬዲ ተመልሷል። ስለዚህ የቀረው ካይ ሃቨርስ ነው፣ ስወልዷል አሁን ምንም አራት ነው አሁን አይመለስም። እሱ እስከ ውድድር ዓመቱ መጨረሻ ይታረሳል ማለት ነው። እና ግን የቡካዮ ሳካ እና የጋብርኤል ማርቲኔሊ መመለስ አርሰናል ቤት ውስጥ የነበረውን የስጋት ሌቭል ትንሽ የተሻለ ስሜት የሚፈጥር ነው። ምክንያቱም ቡካዮ ሳካ እኮ ክሬቲቪቲው ብቻ ሳይሆን የግብድል መፍጠሩ ብቻ ሳይሆን ለጎል የሚሆኑ ኳሶችን መስጠት ብቻ ሳይሆን እጅግ በጣም ወሳኝ በሆኑ ሞመንቶችም ላይ ወሳኝ ጎሎችን ያስቆጥራል። ስለዚህ የአርሰናል የመፍጠር አቅም የአርሰናል ጎል የማስቆጠር አቅም ከቡካዮ ሳካ መመለስ ጋራ ተያይዞ ከፍ ማለቱ አይቀርም ልልሽ ፈልጌ ነው፣ ከፍ ማለቱ አይቀርም። ስለዚህ ይሄ በእርግጥም ከፍ የሚል ከሆነ ሪሰምትንግ ለአርሰናል የራሳቸው ብቻ ደግሞ አይደለም ከፍ እያለ ያለው፣ የአስፈሪ ነው የሚባለው የሪያል ማድሪድም ነገር ደግሞ ዝቅ ሊል ነው ያውም ሪያል ማድሪድ ዝቅ የሚለው እኮ ሳምሪ መርሳት የሌለብን በጣም ወሳኝ በሚባሉ ተጫዋቾቹ አለመኖር ላይ የተንጠለጠለ ነው። ይሄ ለአርሰናል ትላንትና ሚዲያዎቹ በአብዛኛው ሲሉት እንደነበረው ትልቅ ቡስት ነው፣ ቡስት ያደርጋል ይሄ በቃ፣ ይህንን ጨዋታ ማሸነፍ እችላለሁ የሚል ስሜትን የሚፈጠር በዚህ ጨዋታ ላይ የተሻለ ውጤት ለማምጣት መልካም አጋጣሚ ተፈጥሮልኛል ብሎ ለመውሰድ የሚረዳ ነው። ምክንያቱም ቪኒሽየስ ጁኒየርን፣ ኪሊያን ምባፔን፣ ሩዲገርን እንደዚሁም ደግሞ በዛኛው ጨዋታ በአትሌቲኮ ማድሪዱ ጨዋታ ላይ ያልነበረው ዳኒ ሴባዮስን ነው ኩልያጣ ይችላል እየተባለ ያለ። ቢግ ሎስ ሪያል ማድሪድ እነዚህን ተጫዋቾች በመጀመሪያው ጨዋታ ላይ የማያገኝ ከሆነ ቢግ ሎስ ለሪያል ማድሪድ እንግዲህ ይሆናሉ። ያላቅም ግን አስሎንጋስ ያ ነገር ኦፌንስ እስከሆነ ድረስ ግን እንዲህ ያለውን ጥፋት ማጥፋታቸው እስከ ተረጋገጠ ድረስ ግን ያው በእግር ኳስ እ የአውሮፓ እግር ኳስ ማህበር ባይለውም የተቃራኒ ቡድን ደጋፊዎችን ፕሮቮክ የምታደርጊ ከሆነ በእግር ኳስ መጫወቻ ስቴዲየም ውስጥ ውከት፣ ረብሻ፣ ግርግር ሰው ሊጎዳበት የሚችል ክስተት እንዲፈጠር የምታደርጊ ከሆነ እኮ ሳምሪ ኮንሲንስ አለው ኮንሲንስ አለው። ስለዚህ የዛን ዋጋ ለመክፈል አይገደዱም ወይ ነው ምድር። አይ ይገደዳሉ። ሱማ ያው ላደረጉት ነገር ነው የሚከራከርበት ነው። ሪያል ማድሪድ ምን አይነት መከራከሪያ ይዞ ይቀርባል የሚለው አንደኛው ነገር ነው። ሁለተኛ ደግሞ ወዲያውም ርዕሱ እኮ ሆኖ አልሰማ ነውም አልሰምተነዋል። ወዲያው እንደዚህ እንትን አላለም እንጂ ተጋለን አልሆነም እንጂ የአትሌቲኮ ማድሪድ ደጋፊዎች እኮ የሆነ የሆነ ነገር መወርወር እኮ ጀምረው ነበረ። ይኸውልሽ ሩዲገር የመጨረሻውን የመለያ ምት መታ ገባ። እሱ እሱ ከገባ በኋላ ቀጥታ ወደ ራሳቸው ደጋፊ ከመሄድ ይልቅ እየሮጡ የሄዱት ወደ አትሌቲኮ ማድሪድ ደጋፊዎች ነው። በአይት ሴልፍ ልክ ያልሆነ ነገር ነው። ይሄንን ልክ ያልሆነ ነገር ካደረጉ በኋላ የአትሌቲኮ ማድሪድ ደጋፊዎች በሪያል ማድሪድ ተጫዋቾች ይደርስባቸው የነበረውን የማብሸቅ ጥረት፣ አንዳንድ ነገሮችን በመወርወር እኮ መልስ ለመስጠት ሞከሩ። ቁጣቸው ከዛ በላይ ሄዶ ቢሆን ኖሮ የከፋ ነገር ሊያጋጥም ይችል ነበረ። ለምሳሌ ዘለው ገብተው የሆነ ነገር ቢፈጠር ኖሮ ፕሮቮክ ተደርገዋል ነው። አሁን ይሄ ምንም ስላልተፈጠረ፣ አይ ምንም እኮ አልተፈጠረም፣ ዞሮ ዞሮ ምናምን ብለሽ አደለም የምታልፊው። ነገ እንዲህ የሚያደርጉ ተጫዋቾች ከቁጥጥር ውጭ ሊወጣ የሚችል ክስተትና አጋጣሚን ሊጋብዝ ስለሚችል ኤምባፔን፣ ያየ ቪኒሽ ጁኒየርን፣ ያየ ዳኒ ሴባዮስን፣ ያየ እንደዚሁም ደግሞ ሩዲገርን ያየ ይቀጣ ለማለት ሊያደርጉት ይችላሉ፣ ሲሬስ ከሆኑ ማለት ነው። አራቱን በአንዴ ግን ይቀጣሉ ብዬ ደግሞ ለማመን ይከብደኛል። ማለት ይሄ እኔ እንጃ። ብቻ እኔ ቅድም እንዳልኩት ነው የመሆን እድሉ። ላርሰናል አሪፍ እድል አለ ላርሰናል በጣም ለዛ ነው ቅድም በመግቢያችን ላይ ጨዋታው እየተቃረበ በመጣ ቁጥር ስለ አርሰናል ፖዘቲቭ ነገር ስለ ሪያል ማድሪድ ደግሞ ኔጌቲቭ ነገር እየተሰማ፣ ለምሳሌ የእነዚህ ተጫዋቾች መቀጣት በጣም በጣም ትልቅ ትልቅ ችግር ነው ለሪያል ማድሪድ። በሌላ መንገድ ደግሞ ስናየው በዘንድሮ የውድድር ዓመት በትክክል ሪያል ማድሪድ ወጥና በጣም አስፈሪ አቋም ነው እያሳየ ያለው። ያለፉትን እኮ ጨዋታዎች ምናስታውስ ከሆነ እንዴት በተጫዋቾች ጉዳት እየተቸገረ እንደሆነ ካለቦታቸው ተጫዋቾችን ሁሉ እያጫወቱ ካርሎ አንቸሎቲ ውጤት ለማምጣት ጥረት እያደረጉ እንደሆነ እኮ በፕሮግራማችን ላይ ስናነሳ ነበረ። እነ ሮድሪገር፣ እንደዚሁም ደግሞ እነ ክሊያን ምባፔ፣ እነ ቪኒሺየስ ጁኒየር ማለት ለሪያል ማድሪድ ምን ማለት እንደሆኑ ምንም ኤክስፕሌን ማድረግም አያስፈልግም። እና እነዚህን ተጫዋቾች እዚህ ደረጃ ላይ በዛ ላይ ደግሞ አርሰናል ብዙዎቻችን እንደምናምነው በሻምፒየንስ ሊግ ላይ ያለውን እድል እስከ መጨረሻ ድረስ መሞከር አለበት። በፕሪሚየር ሊጉ ላይ ያለው እድል በጣም የሳሳ ስለሆነ ወደ ዳ ለመሆን የተቃረበ ስለሆነ ይህንን የውድድር አመት በዋንጫ ለማጠናቀቅ ይፈልጋል ። ስለዚህ ያንን ለማድረግ ደግሞ እንደነዚህ አይነት እድሎች ከመጡ እስከ መጨረሻው ድረስ ለመጠቀም ጥረት ያደርጋል ብለን ነው የምንገምተው እና ይህ አንድ የተመቻቸ እድል ሊሆንለት ይችላል አርሰናል። የካርሎ አንቸሎቲን በክለቡ የመቆየት ያለመቆየት ጉዳይ ከሪያል ማድሪድ ጋር በተያያዘ ሲነሳ ነበር። እንደሁም የብራዚል እግር ኳስ ፌዴሬሽንም የተለያዩ ጥያቄዎችን እንዳቀረበ ሰምተናል እንዲሁም ደግሞ ቅድምም ካሚ ጋር ስናነሳ እንደነበረው ምናልባት ዣቪ የሪያል ማድሪድ አሰልጣኝ ሊሆን ይችላል የሚሉ መረጃዎችም ሲወጡ ነበርና በሪያል ማድሪድ በኩል ትንሽ ያልተረጋጉ ነገሮችን ስንሰማ በአርሰናል በኩል ደግሞ የበለጠ ተስፋ የሚሰጡ ተጫዋቾቹ የተለየ ሞራል ውስጥ እንዲቆዩ የሚያደርግ ነው መረጃዎቹ በዚሁ ማሰብ ያለብሽ የሚመስለኝ ነገር እኔ ስለ ሪያል ማድሪድ እና ጉዳዩ ቻምፒዮንስ ሊግ ሲሆን ማሰብ ያለብን አር ዋይዚ ነፍ ቅድም ያልሽው የሪያል ማድሪድ ኮንሲስተንት የመሆን ችግር፣ ኦፍኮርስ በቻምፒዮንስ ሊግ ግሩፕ ስቴጅ ላይ ወይም የሊግ ፌዝ ላይ ነበረ። ከዛ በኋላ ደግሞ የተጫዋቾች ጉዳት ነበረ። ከዛ በኋላ በላሊጋ ደግሞ መቸገር ምናምን ነበረው። እነዛ የተጫዋቾች ጉዳት ኖረውበት ሪያል ማድሪድ ምን ሆነ ምንም እኳ ሩዲ ሩዲገር የለም ወይኔ ጉዱ ሲባል እኮ ሪያል ማድሪድ በነበሩ ተጫዋቾች አንዳንዶቹን ሜክሺፍት እያደረገ፣ አንዳንዶቹን ደግሞ ብዙም የመጫወት እድል ያላገኙትን ተጫዋቾች ለዛች ስፔሲፊክ ጨዋታ ጨዋታና ሩዲ ጋር እስኪመለሱ ድረስ እያዘጋጀ እኮ በአውሮፓ ቻምፒዮንስ ሊግ አሁን ሩ ፍጻሜ እኮ የደረሰው በዛ ምክንያት እኮ አንድ ጨዋታ ለመጫወት ተገደዋል። ግን ሳንራሳ እኮ ታዲያ አሸነፋ ምንም አልሆነም እኮ ነው። አሁን እኮ ይኸውልሽ ሌላን ቡድን ቢሆን ሊጎዳ የሚችል ጉዳት ኖሮበት በቃ ናቹራል የሆነ የተከላካይ ተጫዋች አንድ ብቻ ኖሮት ተጫዋቾችን ያለ ቦታቸውም ጭምር አጫውቶ ውጤት ይዞ የሚወጣ ከሆነ ለእኔ የሚነግረኝ ይሄ ጉዳት አልጎዳውም የሚለውን ነው። ጉዳቱ እኮ የሚጎዳ ነው። ነገር ግን ጉዳቱ ሌሎች ክለቦች ላይ ሊያሳድር የሚችለውን አይነት ተጽዕኖ ሪያል ማድሪድ ላይ አላሳደረም። ወይኒት ካምስቱ ቻምፒዮንስ ሊግ ነው። ግን ይሄ ቻምፒዮንስ ሊግ ሲሆን የሪያል ማድሪድ ተጫዋቾች እሰዓት ለብሰው ሰዓት ጎርሰው ነው የሚመጡት። በቀላሉ እጅ አይሰጡሽም። ሲቲን ከውድድር ሲያስወጡ ታየን፣ አትሌቲኮ ማድሪድን ከውድድር ሲያስወጡ ታየን። በየሚያስፈልጉ ጨዋታዎቻቸው ላይ ዴሊቨሪ ያደርጋሉ። ግን ቻምፒዮንስ ሊግ ሲሆን ነው ይህንን የበለጠ የምናየው። በላሊጋው ላይ ግን ሲቸገሩ እናያለን። ለምሳሌ በሪያል ቤት ሲሸነፉ፣ በሌሎች ክለቦች ውጤት ሲያጡ ምናምን እናያለን። ቻምፒዮንስ ሊግ ሲሆን ግን ለእኔ በጣም ከባድ ነው። ለእኔ የእውነት ለመናገር በጣም በጣም በጣም ከባድ ነው። ሪያል ማድሪድን በቻምፒዮንስ ሊግ ጉዳይ ተጫዋቾች ተጎዱበት ብለሽ ከመጠንቀቅ ተጫዋቾች ተጎድተውበታል ወይ ተቀጥተውበታል ብለሽ ከመፍራት ከስጋት ስሜት ውስጥ ወተሽ የምትገጥሚ ከሆነ እጅሽ እንደሚሰጥሽ ሪያል ማድሪድ እንደዛ ነው። አንዳንድ የማናቃቸው ስሞችም ገብተው በቃ የሆነ ታሪክ የመስራት ጉጉት በጣም ከፍ ያለ ስለሆነ ተጫዋቾችም ለመጀመሪያ ጊዜ ወደ ሜዳ ሲገቡ ሀንድረድ ፐርሰንት ወይም ከዛ በላይ ነው የሚሰጡት። ስለዚህ እኔ ሪያል ማድሪድ በተጫዋቾች መጎዳት ታምሶ ነበሮ ያው፣ ነገር ግን የተጫዋቾቹ መጎዳት ሜዳ ላይ በቻምፒዮንስ ሊግ ብዙ ተጽዕኖ አሳድሮበታል ወይስ የቀሩ ተጫዋቾች ግዳጃቸውን በአግባቡ ተወጥተውታለ ወይ ስለተወጡት ነው ሩ ፍጻሜ የደረሱት ምለ ራውንድ ኦፍ ሲክስቲን ላይ እንደዛ አደረጉ ሩ ፍጻሜ ራውንድ ኦፍ ሲክስቲን ከመግባት በፊት ሲቲን እንደዛ አደረጉ ለእኔ በዛ መንገድ ቢታይ ነው ቻምፒዮንስ ሊግ ሲሆን አይ ቲንግ ሪያል ማድሪድ ዲፍረንት አኒማል ምንም ምንም ምንም ምንም ምንም ጥያቄ የለውም ግን ምን ሊሆን ይችላል ብለህ ታስባለህ የሚለው ላይ ብንመጣ ግን አሁን የአውሮፓ እግር ኳስ ማህበር ኢንዲፔንደንት የሆነ አንድ ገለልተኛ የሆነ አካል አቋቁመዋል እኮ ገለልተኛ የሆነው አካል በአትሌቲኮ ማድሪድ እና በሪያል ማድሪድ ጨዋታ ወቅት የሆነውን ነገር መርምሮ የሚያስቀጣ ነው የሚያስቀጣ አይደለም የሚለውን እንዲወስን የሚያስቀጣ ከሆነ ቅጣቱ ምን ይሁን የሚለውን የሚበይን እኮ ነው ተቋቁሟል ስለዚህ እንደዚህ ባለው አወዛጋቢ ድርጊት ውስጥ የተገኙት እነማን ናቸው ሲባል እኮ ነው ቅድም ዳኒ ሴባዮስ፣ ሩዲገር፣ ቪኒሽ ጁኒየር እና ኪሊያን ምባፔ የገቡት እኮ በዛ አጋጣሚ ኮን እዛ ጋር እነሱ ከገቡ በኋላ ግን እውነት የአውሮፓ እግር ኳስ ማህበር ባን ሊያረጋቸው ይችላሉ? እነዚህን ተጫዋቾች ከቀጣዩ ጨዋታ ሌላ ኦልተርኔቲቭ የሆነ ወይም አማራጭ ቅጣት የለም ወይ አሁን እነዚህ ናቸው ልሽ አንድ የጨዋታ ቅጣት ነው ሁለት የገንዘብ ቅጣት ነው እነዚህ ናቸው ኦፕሽኖቹ ግን ከዛ በፊት ይሄ ገለልተኛ የተባለው አካል ሪያል ማድሪድን እና ተጫዋቾቹን የሚያስቀጣ ነገር በእርግጥ ተፈጽሟል ወይ የሚለውን ነገር ይመዝናል ይፈትሻል ፈትሾ የራሱን የሆነ የውሳኔ ሀሳብ ያቀርባል ይሄ ሲሆን የእኛ ጥያቄ መሆን ያለበት ግምት ልናስቀምጥ አይደል ይመስለኛል፣ ወይም አይመስለኝም ልንል አይደለ። ከፓስት ኤክስፒሪያንስ ነው የምንነሳው። ከዚህ በፊት እንደነዚህ ያሉ ነገሮች እንዴት ባለ መንገድ ተቀጡ? እንዲህ ያለውን ጥፋት ያጠፉ ተጫዋቾች ምን አደረጉ? ምን አጋጠማቸው? ቀጣዩ ጨዋታ እንዲያልፋቸው ተደረገ? ወይስ በገንዘብ እንዲቀጡ ተደረገ? ወይስ ተገሰጹ? ወደኋላ ትንሽ ስንሄድ የምናገኘው 2020 ላይ ክርስቲያኖ ሮናልዶ ነው። ክርስቲያኖ ሮናልዶ በተመሳሳይ ያልተገባ ድርጊት አሳይተሃል ተብሎ ያኔ እሱ የዩቬንቱስ ተጫዋች ነው። ዩቬንቱስ ከአትሌቲኮ ማድሪድ ጋር ሲጫወቱ ክርስቲያኖ ሮናልዶ ጎል ካገባ በኋላ ያሳየው ድርጊት ተገቢ አይደለም፣ ደጋፊዎችን ለጸብ የሚያነሳሳ ነው ምናምን ተብሎ በተመሳሳይ ሁኔታውን እዩ ተባሉ። በነገራችን ላይ አሁን ተቋቋሙ የምልሽ እኮ ገለልተኛ ሰዎች ሰው አይጠሩም፣ ሰው አያነጋግሩም፣ ማንንም ምንም ነገር እኮ አይጠይቁም። የሚያደርጉት ነገር ምንድን ነው መሰለሽ? ቪዲዮ ነው የሚያዩት። ሶል ኤቪደንሳቸው፣ ወይም ብቸኛው ማስረጃቸው የሚሆነው ቪዲዮ ነው። ቪዲዮ አይተው ውይ ይሄስ ነውር ነው ነው የሚሉሽ፣ ውይ ይሄስ ጥፋት ነው ነው የሚሉሽ፣ ወይም ደግሞ ጥፋት ሆኖ አላገኘነው ነው የሚሉት። ያኔም በክርስቲያኖ ሮናልዶ ኬዝ ተመሳሳይ የሆነ ነገር ምልከት አድርገው ክርስቲያኖ ሮናልዶ ጥፋተኛ ሆኖ ተገኘ። ክርስቲያኖ ሮናልዶ ጥፋተኛ ሆኖ ሲገኝ ለዩቬንቱስ የሚያደርገውን ቀጣይ ጨዋታ እንዳያደርግ አይደለም የተደረገው፣ ሀያ ሺህ ዩሮ ነው እንዲቀጣ የተደረገው። ስለዚህ ባን ቨርሰስ ፋይን ስቲ ወይም በገንዘብ መቀጣት እና ጨዋታ እንዲያልፍ መደረግ ብለሽ ስትመዝኝው ፋይን ወይም የገንዘብ ቅጣት ማለት ነው፣ ፋይን ማለት የገንዘብ ቅጣት ላይ የበለጠ ምርጫቸውን አድርገው ነበረ። ኦኬ ይሄ ብቸኛ ምሳሌ ነው ወይ? አይደለም። ራሱ የአትሌቲኮ ማድሪድ አሰልጣኝ ዲየጎ ሲሞኔ በተመሳሳይ ያልተገባ ባህሪ ያልተገባ ጠባይ አሳይቶ እሱም እንደ ክርስቲያኖ ሮናልዶ ጥፋተኛ ነህ ተብሎ በገንዘብ ነው የተቀጣው። ሁለተኛ ምሳሌ ያጠፋው ጥፋት የዲየጎ ሲሞኔን ቢሆን ደጋፊዎችን የተቃራኒ ቡድን ደጋፊዎችን የሚያስቆጣ ለጸብ የሚያነሳሳ ነው። ስለዚህ የሚቀጥለው ጨዋታ ይለፋ አላለውም። ሀያ ሺህ ዩሮ ቀጡት። እሱ ነው አሁን ከዚህ ተነስቶ መገመት የእኛ ፋንታ የቀደመ ልምድ አለ ወይ? አዎ፣ የቀደመው ልምድ ምን ይላል? አሁን የተናገርነውን ይላል። የሪያል ማድሪድ ደገ ተጫዋቾች ጥፋተኛ ሊባሉ ይችላሉ ወይ? አዎ፣ ጥፋተኛ ሊባሉ ይችላሉ። ፕሮቮኬቲቭ ነበረ፣ አነሳሽ ነበረ፣ ትክክል ያልሆነ ነበረ። ስለዚህ ከአርሰናል ጋር የሚያደርጉት ጨዋታ ኪሊያን ምባፔ፣ ቪኒሺየስ ጁኒየር፣ ዳኒ ሴባዮስ እና ሩዲገር እንዲያልፋቸው ይደረጋል። ት ሞስት ላይክሊ ኬዝ። የአርሰናል ደጋፊዎች የምር ከዚህ አንጻር ተስፋ ማድረግ አለባቸው ወይ? የአውሮፓ እግር ኳስ ማህበር የቀደመ ልምዱ ይህንን ሲያደርግ የተገኘበት የታየበት አይደለም። ገንዘብ ሲቀጣ ነው። ስለዚህ ይህንን ተጫዋቾችህን ባለመቆጣጠር ብሎ ሪያል ማድሪድን ድርጊታችሁ ልክ አይደለም ብሎ ደግሞ አሁን የተጠቀሱትን ተጫዋቾች በገንዘብ ሊቀጣቸው የሚችል የሚችል ይመስለኛል ስለዚህ ሪያል ማድሪድ ማይነስ አራቱ ተጫዋቾች ሆኖ አርሰናልን የመግጠም እድላቸው ለእኔ በጣም አነስተኛ ነው ሌላ ግን አንድ መሰረታዊ የተጠየቀው ጥያቄ ምንድን ነው መሰለሽ ይሄ አጠቃላይ ኢንዲፔንደንት የተባለው ወይም ገለልተኛ የተባለው አካል አጠቃላይ ጉዳዩን መርምሮ ምናምን ምናምን ለመቼ ያደርሰዋል እሱም እኮ ገና አልታወቀም ለዚህኛው ጨዋታም ላይደርስ ይችል ይሆናል ይችል ይሆናል። ክርክሩ ካየለ፣ ይግባኝ ካለ ለምሳሌ ጥፋተኛ ሆነው አገኝቻቸዋለሁ ተጫዋቾችን ሲባል ይግባኝ ካለ ሪያል ማድሪድ ምናምን ይቀጥላል። ምክንያቱም የሙግት ነው የሚሆነው ስለዚህ ለመቼ ይደርሳል አንድ ነገር ነው። የበፊት ልምዱ ምን ያሳያል አሁን የተናገርነው ነው። በዴጎ ሲሞኔ ነበ ክርስቲያኖ ሮናልዶ ቢሆን ለአርሰናል አይረዳውም ወይ? በደንብ አድርጎ ይረዳዋል የመሆን እድሉ ሰፊ ነው ወይ አይመስለኝም ይሄ ነው ይ ልክ ነው እኔም ጉዳዩን ለመመርመር ኖረውም መዘጋጀት ያለበት አርሰናል አዎ በቂ ጊዜ ይመስለኛል ለምሳሌ ዛሬ ሀያ ስምንት ነው በስምንት ነው ጨዋታው የሚደረገው በኤፕሪል ስምንት ስለዚህ አዎ በእነዚህ ቀናት ውስጥ እነዚህን ነገሮች መርምሮ ውሳኔ ለማሳለፍ በቂ ጊዜ ይኖራቸዋል ብዬ ነው የማስበው ግን ዋናው ነገር እኔ በአርሰናል በኩል እንደ ፖዘቲቭ ሊነሳ የሚገባው ብዬ የማስበው እነዚህ ተጫዋቾች ኖሩም አልኖሩም ተቀጡም አልተቀጡም ራስን ዝግጁ ማድረግ ነው ለጨዋታው አንደኛ። ሁለተኛ ደግሞ የቡካዮ ሳካ መመለስ በራሱ እንደ አንድ ተጫዋች መመለስ ብቻ ተደርጎ የሚቆጠር አይደለም፣ በአርሰናል ቤት ሁላችንም እንደምናውቀው። ምክንያቱም የእሱ መመለስ ለማርቲን ኦዲገርድ ምን ማለት እንደሆነ እናውቃለን። የሁለቱ መናበብ በጣም ከፍተኛ ስለሆነ እንደገና ደግሞ አንድ ሌላ ፖዘቲቭ ነገር ተብሎ የሚነሳው የቤን ዋይት ተመልሷል እና የቤን ዋይት መመለስም እንደገና በቡካዮ ሳካና በቤን ዋይት መካከል ያለውን ጥምረት ከዚህ በፊት የምናውቀውን ተናቦ የመጫወትንም ጉዳይ አብረው በዛ ጨዋታ ላይ እንዲያገኙት ያደርጋል። በሁለቱ ጥምረት አርሰናል የሚኖረውን ተጠቃሚነት የበለጠ እንደገና እንድናየው የበለጠ ከፍ የሚል ውጤት እንዲያመጡ ምክንያት የሚሆናቸው ነው። ስለዚህ አንደኛ በቃ ይሄ እንደነዚህ አይነት ፖዘቲቭ ነገሮች አሉ ክለቡ ላይ ሁለተኛ፣ ራስን የበለጠ ለጨዋታው ዝግጁ ማድረግ ነው። ለአርሰናል የራስ በጎ ነገር ላይ ፎከስ ማድረግ ነው የሚሻል እኔም እንደዛ ነው ማስቡ እንጂ እንደ ደረጄ እና ሀብቴ ቀልድ ማሰብ ብዙ አይጠቅምም። እንዴ የኢትዮጵያን ብሔራዊ ቡድን ጨዋታ ኢትዮጵያ እንድታሸነፍ እንዴት ይደረግ ምና የሚለውን ቀልዳቸው ተቀልጥሞ የእኛን ተከላካዮች አላረጋጋ ያለው ማ አስር ቁጥሩ አለ እሱን ትቀለጥመዋለህ እያለ የሚመክረው አይነት ነገር አይደለም። ገብቶሻል። ይሄ ሞረፍ በደጋፊው በኩል የሚኖር ስሜት ነው እንጂ ባልኖሩ ምናምን አርቴታ እንደዛ ያስባል ብዬ አላስብ። ለጨዋታው ነው ሙሉ ለሙሉ የሪያል ማድሪድ ጥንካሬ ለተሟላው የሪያል ማድሪድ ስብስብ። እኔ እንደውም ከፕሪሚየር ሊጉ ይልቅ እዛ ላይ የበለጠ ትኩረት ሰጥተው የሚዘጋጅ ነው የሚመስለኝ። አርሰናል ቤት እየሆነ ያለው ጥንካሬን ለመመለስ የተጫዋቾቹ መመለስ የሚኖረውን ፋይዳ የሚኖረውን በጎ ነገር እያሰቡ ለኤፕሪል ስምንት ጨዋታ መዘጋጀት ነው የተሻለ የሚሆነው። ይሄኛውን የሚሆነውን መከታተል ነው የሚበጀው። እሺ፣ የተለያዩ ነጥቦችን አንስተናል። አድማጮቻችን አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ይሆንላችሁ። 2010